ሰበር ዜና። አድማጭ ተመልካቾች በዛሬው ዕለት በሁለተኛው የዜና ወጃችን ተመልሻለሁ። አሁን በዚህ ሰዓት የተሰሙ አበይትና ሰበር ዜናዎችን አካትቻለሁ። ብቅድሚያም አርዕስተ ዜናዎችን የብልጽግና ሚዲያዎች የዘመነ ካሴ መንቀሳቀሻ መኪናን ማረክን በሚል ከፍተኛ ጮቤ ረገጣ ላይ ናቸው። ብልጽግና ከአርበኛ ዘመነ ካሴ መኪና የማረኩት ሲል አንድ ፓትሮል እያስመለከተም ይገኛል። እውነት የዘመ ካሴ መኪና ተማርካለች አሊያስ እውነታው ምንድን ነው? የሚለውን ከቦታው አጣርተን መረጃ ይዘን ቀርበናል። መረጃውን በዝርዝር እናስደምጣችኋለን። በሌላ በኩል የአማራ ፋኖም ባህር ዳር በመዝለቅ ኦፕሬሽን መፈጸሙም ተሰምቷል። ከባህር ዳር ባሻገርም በዘመነ በዘመነ ካሴ የሚመሩት የፋኑ ኃይሎች በጎጃም በተለያዩ ግንባሮች በብልጽግና ኃይል ላይ መብረቃ ጥቃት አዘንበውበታል። በርካቶች ሲደመሰሱ በርካቶች ይቆስለዋል ይሆናል ከጎጃም የተሰማውን ሰበር መረጃም ወደ እናንተ የምናቀርቡ ይሆናል። በሌላ በኩል በጎንደር ከአራት ሺህ በላይ ወታደር ያለቀበት ከፍተኛ ውጊያም ተደርጓል። በጎንደር የተለያዩ ቀጠናዎች ከምንጊዜውም የበለጠ ውጊያም እየተደረገ ነው። ጀነራል መሐመድ ተሰማ በፋኖ ኃይሎች ያላሰበው ዱብዳም ገጥሞታል። በጎንደር ከተሞችና ገጠራማማ አካባቢዎች በቀለጠው ውጊያም የአብይ ጦር ያላሰበው ገጥሞታል ተሰሙታላቸው። በሌላ በኩል በሰባት ዓመት ህፃን ልጅ ላይ የመድፈር ሙከራ ያደረጉት የሰባ አምስት ዓመት አዛውንት በእስራት ስለ መቀጣታቸው እንዲሁም ዓለምን ባስደነግጠው ሰበር መረጃ የሩሲያ ከፍተኛ ጀኔራል በቦምብ ስለመገደላቸው በመረጃ ሰዓታችን ከምታደምጧቸው መረጃዎች መካከል ናቸው። ሰላም ጤና ይስጥልኝ፣ አድማሽ ተመልካቾች እንደምንቆያችሁ። ከላይ በአርዕስተ ዜና እያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማሽ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹም እንዲሁም ማሰብ አስተያየታችሁ እንድሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብራችሁ ቆዩ። በቅድሚያ በሰባት ዓመቷ ታዳጊ ላይ የመድፈር ጥቃት የፈጸሙት የ75 ዓመቱ አዛውንት በእስራት ተቀጡም። በባሌ ዞን ጎሮ ረዳ ነዋሪ የሆኑት የ75 ዓመቱ አዛውንት የ7 ዓመቷን ታዳጊ ላይ የመድፈር ጥቃት በመፈጸማቸውም በእስራት እንዲቀጡም የተወሰነባቸው መሆኑን የባሌ ዞን ፖሊስ መምሪያም አስታውቋል። ብስራት ሬዲዮ ከባሌ ዞን ፖሊስ ዋና መምሪያም የኮሚኒኬሽን ጽሕፈት ቤት ያገኘው መረጃም እንዳመላከተውም ተከሳሽ ተሾመ ገመቹም የተባሉት ግለ ከቀኑ አስር ሰዓት ላይ በባሌ ዞን ጎሮ ረዳም የሰባት ዓመቷ ታዳጊ ከምትጫወትበት ስፍራ በመሄድ ጁስ ልግዛልሽ በማለት አታለው በመውሰድ ወደ ራሳቸው ሱቅ በማስገባት ፍራሽ ላይ በማስቀመጥ ጁስ ከሰጧት በኋላም የተለያዩ የሰውነት ክፍሎቿን በመሳም ራሳቸውን ካዘጋጁ በኋላ የመድፈር ጥቃት ሊፈጸሙባት እንደቻሉም በማስረጃ ተረጋግጧል ሲል ፖሊስ ተናግሯል። ተጎጂዋ በ75 ዓመቱም አዛውንት የመደፈ የሰፈር ጥቃት ከተፈጸመባት በኋላም በከፍተኛ የደም መፍሰስ በማህፀኗ በኩል የተከሰተ ሲሆን ይህንን የተመለከቱ የህፃኗ ወላጆችም በመደናገጥ በልጅቷ ላይ የተፈጸመውን የመድፈር ጥቃት ወዲያውኑ ለፖሊስ በማሳወቃቸውም በልጅቷ ጥቆማ መሰረት የ75 ዓመቷ አዛውንት በገዛ ሱቃቸው ውስጥ በቁጥጥር ስር መዋላቸውም ተረጋግጧል። ፖሊስም ተጎጇዋን ህፃን በሕክምና ተቋም ሲያስመረምር የ75 ዓመቷ አዛውንት በግብረ ስጋ ግንኙነት የሚተላለ ለ ህመም እንዳለባቸው እንዲሁም የጤና ክትትል የሚያደርጉ መሆኑን በማረጋገጡም ወዲያውኑ ለተጎጂዋ የህክምና እርዳታም ተደርጎላት ከተላላፊው ህመም ነፃ መሆኗም ተረጋግጠዋል። ፖሊስ በሰባ አምስት ዓመቱ አዛውንት ላይ አስፈላጊውን ምርመራ በማድረግ የምርመራ መዝገቡን በህክምናና በሌሎች ማስረጃዎች በማጠናከር ለአቃቢ ህግም ልኳል። አቃቢ ህግም ከፖሊስ የተላከውን ምርመራም መዝገብ ተመልክቶ በወንጀል ህግ ቁጥር 627 በህፃናት ላይ የሚፈጸም የግብረ ስጋ ድፍረትና በደል እንዲሁም በወንጀል ህግ ቁጥር 514 ህመምን በማስተላለፍ ወንጀል ክስ መስርቶባቸዋል። ክሱን ሲከታተል የቆየው የባሌ ዞን ከፍተኛ ፍርድ ቤትም ተከሳሽ ተሾመ የተባሉትን የ75 ዓመት አዛውንት ዕድሜዋ 13 ዓመት ባልሞላች ልጅ ላይ ለንጽህና እንዲሁም ክብር ተቃራኒ በሆነ መንገድ የመድፈር ጥቃት በመፈጸመ እንዲሁም ከባድ ጉዳት የሚያደርስ ህመምና በሽታ ያለባቸው በተበደዋ ላይ የአእምሮና የአካል ጉዳት እንዲ ደርስ በማድረጋቸው በድር በወንጀል ጥፋተኛ ብሏቸዋል። የባሌ ዞን ከፍተኛ ፍርድ ቤትም በዋለው ችሎቱ ተከሳሹም በ14 ዓመት እስራት እንዲቀጡም ወስኖባቸዋል። አሁን በቀጥታ ወደ ጎንደር ግንባር አልፋለሁ። ሰበር ዜና የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ጉባንታባ ተኮር አንድ የጉና ክፍለ ጦር የእስቴ ዴንሳ ብርጌድና የአንድ አቤት ብርጌድ በብልጽግና ሰራዊት ላይ ከፍተኛ ድልን መቀናጀታቸውን ገለጹ። ይህ አገዛዙ የብልጽግና ጥምር ጦር በአምስት አቅጣጫ በመግባት በእስቴ ዴንሳ ብርጌድ ላይ ከበባ ቢፈጽምም አናብስቶቹ የዴንሳ ልጆች በብልጽግና ጦር ላይ ቁሳዊና ሰብአዊ ኪሳራም አድርሰውበታል። በቆማ ፋሲለደስ ዘው ብሎም የገባው የብልጽግና ጦር በፋኖ ኃይሎች የጥይት አረር ሲቆላ ውሏል። በዛሬ ዕለት ከንጋት ጀምሮ ከፍተኛ ውጊያም እየተደረገ ሲሆን የአማራ ፋኖ አንድነት በጎንደር የሜጀር ጀኔራል ውባንታ ባተኮር አንድ ጉና ክፍለ ጦር እስቴ ዴንሳ ብርጌድ በወሰዱት እርምጃም አንድ ተሽከርካሪ የብልጽግና ኃይል ሙትና ቁስለኛም እንደተደረገ ነው እያረጋገጠ ነው። በእስቴ መካነ ኢየሱስ ግና መምቻም በሪሁን ገበያ ሸንበቆችና ብ ዶጌ በተባሉ አካባቢዎች ከፍተኛም አውደ ውጊያ የተደረገ ሲሆን የብልጽግና ጦር የፋኖን ክንድ መቋቋም ተስኖት በየጫካው መበተኑም ታውቋል። የፋኖ ኃይሎች የዴንሳ ልጆች በብልጽግና ጥምር ጦር ላይ በወሰዱት እርምጃም በርካታ የሚሊሻና የአድማ ብተና ምስለኔም የብልጽግና ጦርም ሙትና ቁስለኛ ስለመሆኑ ነው የተሰማው። መነሻውን ከክልሉ መዲና ባህር ዳር አድርጎም መነሻውን ከክልሉ መዲና ባህር ዳር አድርጎም ወደ ስቴጎ ጎማም የተጓዘው የምስራቅ እዝ 23ኛ ክፍለ ጦር በጀግኖቹም እርምጃ ተወስዶበት በርካታ የሰው ኃይሉን ገብሮም ተመልሰዋል። ክፍለ ጦሩ በይርጋ ሲሳይ ተልእኮም ተቀብሎም ወደ እስቴ ጎማ ፋሲለደስ ቢገባም አናብስቶቹ የፋሲለደስ ልጆች አሳፍረው መልሰውታል። የእስቴ ዴንሳን ብርጌድ ለመደምሰስ ከ400 በላይ ሰራዊት እንዲገባ ያደረጉት ይርጋ ሲሳይና ጀኔራል መሐመድ ተሰማም የላኩት ሰራዊት በጎማም ፋሲለደስ በር የሆነ ገበያ ተቀብሮም እንዲቀር ተደርጓል፣ ሲሉም የፋኑ ኃይሎች ገልጸዋል። አናብስቶቹ ዴንሳዎች የብልጽግናን ጦር ከንጋት ጀምሮም እስከ ምሽት ድረስ ሲያሯሩጡት እንደዋሉ ነው የመረጃ ምንጮች የገለጹት። አንድም መስዋዕትነት ሳይከፈል በብልጽግና ጦር ላይ ከፍተኛ የሆነም ሰብአዊና ቁሳዊ ውድመት አድርሰንበታል፣ ሲሉም የፋኑ ኃይሎች ገልጸዋል። በብልጽግና ጥምር ጦር በአምስት አቅጣጫም የተከበቡት የእስቴ ዴንሳ ብርጌድ የፋኑ አባላት ከበባውን በአ አስደማሚ ሁኔታም ሰብረው በመውጣት ዛሬም አጸፋዊ እርምጃ በመውሰድ የብልጽግናን ጦር አሳፍረው እንደመለሱት ነው የመረጃ ምንጮቻችን የነገሩን። በተመሳሳይ በዚሁ ቀጠናም የአማራ ፋኖ አንድነት በጎንደር የሜጀር ጀኔራል ውባንት አባተኮር አንድ አቤት ብርጌድ በአንድ አቤት ከተማ በመግባት ከፍተኛ ድልንም አስመዝግበዋል። በአንድ አቤት ከተማ በመግባት በርካታ ጀብዶችን በመፈጸም በአገዛዙ ጥምር ጦር ላይ ከፍተኛ የሆነ ሰብአዊ ኪሳ ሰራ ማድረስ ችለዋል። በከተማዋ ከገቡ በኋላም የጥምር ጦሩን ምሽጎች በአራት አቅጣጫም ሰብሮ በመግባት ከፍተኛ ድልን መቀናጀትም ችለዋል። ከንጋት 12 ሰዓት የጀመረው ትንቅንቅ አሁንም የቀጠለ ሲሆን፣ የብልጽግና ጦር ከፍተኛ የሆነም ኪሳራም ደርሶበታል። አውደ ውጊያው በከተማዋ ዙሪያና መሃል አደባባይ ጭምር የተደረገ ሲሆን፣ በእስቴ መውጫና በጃራ ገዶም መውጫም የሰፈረው የብልጽግና ጦር በብዛት መደምሰሱም ተገ ገልጿል የአብይ አህመድ ጦር በአሁኑ ሰዓት ተጨማሪ ሰራዊት እንዲገባም ከፍተኛ የሆነ ጩኸት ቢያሰማም የፋኖ ኃይሎች የብልጽግናን ጦር ሲያራውጡት ውለዋል። በርካታ ቁጥር ያለው ሚሊሻም አድማ በተና የተደመሰሰ ሲሆን በርካታ ቁጥር ያለው የአገዛዙ ትጥቅም በምርኮ በፋኖ ኃይሎች ተይዟል። በአሁኑ ሰዓት የብልጽግና ጦር በሁሉም የእስቴና የአንዳቤት ቀጠናም ከፍተኛ ምት እያስተናገደ ሲሆን ወደ አንድ አካባቢም እየተሰበ የተሰበሰበ መሆኑም ታውቋል። ይህ በእንዲህ እንዳለም ከአርማጮሆ በተሰማም ሰበር ዜናም የአማራ ፋኖ አንድነት በጎንደር በሻለቃ አንተነ ድረስ የሚመራው አርበኞች ክፍለ ጦር በአርማጮሆ በሶስት ግንባር ማለትም ደረቅ አምቦም፣ ጨልጊና ጉቦ በተባሉ ቀበሌዎች ትላንት ለሰባት ሰዓት የጨረሰው ውጊያን በማድረግ ከምሽቱ አንድ ሰዓት ድረስ ከፍተኛ ትንቅንቅ በማድረግ መቶ የብልጽግና ጥምር ጦርን ሙት ማድረግ መቻላቸውን ገልጸዋል። አሁን በቀጥታ ወደ ጎጃም አልፋሉ። የስምንተኛ በላይ ዘለቀ ክፍለ ጦር አውደ ውጊያዎች ዛምብርሃ ብርጌድ፣ አባኮስተር ኮስተር ብርጌድና ሽፈራው ገርባው ብርጌድ ጀብዱ የተሞላበት ውጊያ ማድረጋቸው ተሰማ። የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ዛምብርሃ ብርጌድ ዛሬ ቀኑን ሙሉ ውጊያ ሲያደርጉ ውለዋል። የአገዛዙ ኃይል ዛምብርሃ ብርጌድን አፍናለው በማለት ከተለያዩ ቦታዎች ያለ ሌላ ኃይሉን አሟጦም በአራት አቅጣጫም ወደ ዛምብርሃ ብርጌድ የሄደ ቢሆንም ጀግኖቹ የዛምብርሃ ብርጌድ ፋኖች ቢኤምና ዙ 23 ይዞ የመጣውን የአገዛዙን ኃይል እንዳመጣጡ ተቀብለው የሞት ጽዋ ግተውት ሰደውታል ሲሉ የመረጃ ምንጮች ገለጹ። ዛምብርሃ ብርጌድ ባደረገው ከፍተኛው ድውጊያ ከ35 በላይ የብልጽግና ኃይል እስከ ወዲያኛው ሲሸኙ በርካታ ቁጥር ያላቸው ደግሞ ቁስለኛ መሆናቸውን ነው የተገለጸው። ከአገዛዙ ጎን ተለብጦ ማህበረሰቡን ሲያሰቃይ የነበረም ጌጡ ሞሶ የተባለ የሚሊሻም አመራር እስከ ወዲያኛው መሸኘቱ ነው የተገለጸው። በደጀን ወረዳ ቆቁሃ ተብሎ በሚጠራ ቦታ ላይ በአራት ዶላር እንዲሁም ሁለት ኤፌሰር መቶ የነበረው የብልጽግና ጦር በፋኖ ኃይሎች ተመቶም የተመለሰ ሲሆን፣ በሌላ በኩል በሶስት አቅጣጫ የነበረው የብልጽግና ጦር አስከሬኑን ተሸክሞ መፈርጠጡ ነው የተሰማው። በዚህ የተበሳጨውና በአማራ ጥላቻም የታወረው የአገዛዙ ጦር ባለውጤ ነው የተባለ አይምሮ በሽተኛ በቡክች ቀበሌም በግፍ መረሸኑ ነው የፋኖ ኃይሎች የገለጹት። በተጨማሪም ቤት ለቤት በመዞር የማህበረሰቡን ሙሉ የቤት ዕቃም አውድሟል ሲሉም የመረጃ ምንጮች ገልጸዋል። የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ በትላንትናው ዕለት በእነማይ ወረዳ የትመን ከተማ ማዘጋጃ ቤት በቦምብ ጥቃትም ማድረሳቸውም ተሰምቷል። በየትመን ከተማ በየሰፈሩ የነበረውም የአገዛዙ ይል ኃይል በቦምብ ጥቃት እግሬ አውጭኝ ብሎ ወደ ካምፑ ምሽግ ጉርጓዱም ተደብቋል ሲሉም የፋኖ ኃይሎች ገልጸዋል። አባ ኮስተር ብርጌድ ስር ኢየሱስ ቀበሌ ጃጤል ጎጥ ላይ የአገዛዙን ኃይል ደፈጣ በመጠበቅ ስድስት የአገዛዙን ኃይል ሲደመሰስ አራት የአገዛዙን ኃይል ቁስለኛ ማድረጋቸውንም ገልጸዋል። ይህ በእንዲህ እንዳለም በትላንትናው ዕለት የፋኖ ኃይሎች ባህር ዳር ገብተው ኦፕሬሽን መስራታቸው ተገለጸም። የፋኖ ኃይሎች እስካሁን የሰሩ የሰሩትን ኦፕሬሽን ዝርዝር መረጃ ይፋ ባያደርጉም የፋኖ ኃይሎች በትላንትና ዕለት በባህር ዳር ሲንቀሳቀሱ የሚያሳዩም ተንቀሳቃሽ ምስሎች ግን በሶሻል ሚዲያው ላይ ታይተዋል። የፋኖ ኃይሎች በትላንትና ኦፕሬሽን ከፍተኛ ድል ያገኙበት እንዲሁም ወሳኝ የተባሉ የብልጽግና ካድሬዎችን ያሰናበቱበት እንደነበረም ተገልጿል። ከዚህ ጋር በተያዘ የፋኖ ኃይሎችም ሆነ ሌላ የመረጃ ምንጭ የሚያወጣውን መረጃም እየተከታተልን ወደ እናንተ የምናደርስ ይሆናል። ወደ ሌላኛው ሰበር ዜና ያልፋሉ። የብልጽግና ሚዲያዎች በሰበር ዜና የአርበኛ ዘመነ ካሴን መንቀሳቀሻ መኪና በቁጥጥር ስር አውለናል ሲሉ ጮቤ እየረገጡ ነው። የብልጽግና ሰዎች ራሱን ዘመነ ካሴን የያዙት ይመስል ከከፍተኛ ባለስልጣን እስከ ካድሬ ድረስ ሶሻል ሚዲያውን በዳንኪራም እየደለቁት ነው። ብልጽግና እንደ አስፈሪ ቅዠት የሚፈራው የጎጃም ፋኖ መሪም ዘመነ ካሴ የሚጠቀምበት መኪና እውነት ተማርኳል ወይንስ ነገሩ ምንድን የሚለውን ከፋኑ ኃይሎች በሚገባም ከቦታው አጣርተን መረጃውን ይዘን ቀርበናል። የደረሰኝም እውነተኛ መረጃ ይህ ነው። ብልጽግና የዘመነ ካሴን መኪና ማድረግኩኝ በል እንጂ መኪናው የአርበኛው ስም የተጻፈበት የጁቤ ኮርክ አካባቢም ከጥቅም ውጭ ሆኖ ቆሞ የተገኘ መኪና ነው። መኪናው ከቆመም አንድ ዓመት ያስቆጠረ ሲሆን ዘመነ ካሴ የሚለው ጽሑፍ መኪናው ላይ እንደ ክብር የተጻፈ እንጂም በዚህ መኪና ዘመነ ካሴም እንደማይጠቀምም ሂዶበት እንደማያውቅም አረጋግጠናል። መኪናው ከዛሬ ዓመት በፊት ከመንግስት ወታደራዊ አዛዦች ተማርኮ የፋኖ ኃይሎች ጥቃቅን የከተማ ኦፕሬሽን ሲሰሩም ሲንቀሳቀሱበት እንደነበርና ነገር ግን ሰርቪስ በሚያስፈልገው ጉዳት በመበላሸቱ ቆሞ እንደሰነበተም አረጋግጠናል። አርበኛ ዘመነ ካሴን በተደጋጋሚም ስሙን አንስቶ የማይጠግበው የብርሃኑ ጁላ ጭፍ እንዲሁም ወታደሮች ራሳቸው ራሳቸው ይሄ እኮ ነው መከራችንን የሚያበላን እያሉም በመኪናው ላይ የተለጠፈም የፋኖ ምስል ሲደበድቡም ይታያሉ።

አሁን በቀጥታ ወደ መጨረሻውና ዓለም አቀፋዊ ጉዳያችን እናልፋለን። የትራምፕ ልዑክ ከፑቲን ጋር ለዩክሬን የሰላም ድርድር በሞስኮ ሲገናኙም የሩሲያ ጄኔራል በመኪና ቦምብ ተገድለዋል። ከሩሲያ ከፍተኛ ጄኔራሎች አንዱ የሆኑት ያሮስላቭ ሞስኮሊክ ሞስኮ ውስጥ መኪና ላይ በተጠመደ ቦምብ ንግድላቸውን የሩሲያ መንግስት አረጋገጠም። ከፍተኛ የጦር መኮንኑ ሩሲያ ውስጥ በዩክሬናውያን ኢላማ ከተደረጉም ከፍተኛ የክሬምሊን አመራሮች አንዱ ናቸው። በአራት ወራት ውስጥ ከፍተኛ የሩሲያ ጀኔራል መኪና ላይ በተጠመደ ቦምብ በዋና ከተማዋ ሞስኮም ሲገደል ይህ ለሁለተኛ ጊዜም ነው። የአገሪቱ ብሔራዊ የስለላ ተቋም ቃል አቀባይ ሴቬትልና ፔትረንኮም እንዳሉት የቦምብ ፍንዳታው የተፈጸመው ቤት ውስጥ በተሰራ ቦምብም እንደሆነ ተናግረዋል። ባለፈው ታህሳስ የሩሲያም የራዲዮሽን ኬሚካልና ባዮሎጂካል ክፍል መሪ የነበሩት ጀኔራል ኢጎር እዚያው ሞስኮ ውስጥ መገደላቸውም ይታወሳል። ግለሰብ የተገደሉት በኤሌክትሪክ በሚሰራው ሳይክላቸው ላይ በተጠመደ ቦምብ እንደነበርም የሚታወስ ነው። አሜሪካ በሩሲያ እና በዩክሬን መካከል ስምምነት እንዲደርስ ጥረት እያደረገች ባለችበት ጊዜም የተፈጸመው ጥቃት የፕሬዚዳንት ትራምፕ ልዩ መልእክተኛ ሞስኮ ውስጥ ሳሉ ነው። አሜሪካ ለተኩስ አቁሙ ስምምነት ለአውሮፓ ባለስልጣናት ባቀረበችውና ሮይተርስ በተመለከተው እቅድ እንደተጠቀሰው የዩክሬን ደህንነት ማስጠበቅ አንደኛው ግብ ነው። ለዩክሬን ደህንነት ማስተማመኛ መስጠት እንዳለ ሆኖ ዩክሬን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶን እንድትቀላቀል ይደረጋልም ተብሏል። የተኩስ አቁሙ ስምምነት ላይ ከተደረሰ በኋላ በሩሲያ ይዞታዎች ስር ስላሉ የዩክሬን ግዛቶች ውይይትም እንደሚጀመር ይህ የተኩስ አቁም ሰነድ ያመላክታል። አድማጮች ለሰዓቱ ያስኩላችሁ መረጃዎችን እነዚህ ይመስላሉ። በሌላ መረጃ እስካገኛችሁ ቸር ያሰማን።